የባህር በር ጥያቄ የሚዘጋ ፋይል አይደለም። የኢትዮጵያ ባለስልጣናት ተራ በተራ ምላሾቻቸውን እያከታተሉ ነው። ስለ ባህር በር የተነሳው የጋለ ጉዳይ ምንድን ነው የሚለውን በስፋት እናስደምጣችኋለን። በሌላኛው መረጃችን ደግሞ ኦነግ አዲስ አበባ መክተሙ ተሰምቷል። ስለ መረጃው በዝርዝር ሰዓታችን በስፋት የምታደምጡት ይሆናል። በሌላኛው መረጃችን ደግሞ የኤርትራንና የህወሓትን ጥምረት ያጋለጠው የነጌታቸው ረዳ ቡድን ጥብቅ ማስጠንቀቂያ፣ ይህንን መረጃ በዝርዝር እንመለከታለን።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 ለሌሎች የምንለቃቸውን ቪዲዮዎችም ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላቸው መረጃችን ስናመራ የኢትዮጵያ የባህር በር ጥያቄ አዎንታዊ መልስ እስከሚያገኝ ድረስ የሚዘጋ ፋይል አይደለም ሲሉ ወይዘሮ ኬሪያ ኢብራሂም የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ተናገሩ። የኢትዮጵያ የባህር በር ጉዳይ አዎንታዊ መልስ እስኪያገኝ የሚዘጋ ፋይል ስላልሆነ የተጀመረው ሰላማዊና ዲፕሎማሲያዊ የባህር በር ጥያቄ ተጠናክሮ መቀጠል እንዳለበት የቀድሞ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ገለ ወይዘሮ ኬሪያ ኢብራሂም ለወጋታ ጋዜጣ እንደገለጹትም የባህርበር ጥያቄው ኢትዮጵያ ካላት የህዝብ ብዛትና የኢኮኖሚ እድገት አንጻር ያለ የባህር በር መኖር ስለማትችል ጥያቄዋ አሁንታይ መልስ እስኪያገኝ ድረስ የሚዘጋ ፋይል አይደለም። የባህር በር ጥያቄ አሁንታይ መልስ ሳያገኝ የሚቀለበስ ወይም ሊዘጋ የሚችል ፋይል አይደለም ሲባል ጥያቄው አሁን ባይመለስም የቀጣዩ ትውልድ የቤት ስራ የሚሆን ነው ሲሉም ገልጸዋል። ኢትዮጵያ የባህር በር ላይ ጥያቄ ማንሳቷ ፍትሃዊ ህጋዊና ትክክለኛ መሆኑን ያነሱት ወይዘሮ ኬሪያ የጥያቄ መዘግየቱ ካልሆነ በስተቀር በአሁኑ ጊዜ እንደ ጥያቄ መነሳቱ ተገቢ ፍትሐዊና መብት ነው። ስለዚህ ፍትሐዊ መልስ እስከሚያገኝ ድረስም ተጠናክሮ መቀጠል አለበት ሲሉም ተናግረዋል። ኢትዮጵያ የባህር በር የምታገኝበት አሁንም ሰላማዊ መንገዶችን መጠቀም አለባት። ምክንያቱም ከጂኦግራፊ ታሪክ፣ ኢኮኖሚና ከሌሎች ጉዳዮች አንጻር የባህር በር የማግኘት መብት አላት። ከነዚህ መነሻነት ጉዳዩን በዴሞክራሲና በሰላማዊ መንገድ ለመፍታት የተጠናከረ ጥረት ያስ ያስፈልጋልም ብለዋል። ኢትዮጵያ የባህር በር ለማግኘት ዲፕሎማሲያዊ ትግሏን ማጠናከር አለባት ማለት ዲፕሎማሲያዊ ትግል ከኃይል አማራጭ የተሻለና ሁሉንም ተጠቃሚ የሚያደርግ በመሆኑ ነው ያሉት ወይዘሮ ኬሪያ የተጀመረውም ዲፕሎማሲያዊ ትግል ተጠናክሮ እንዲቀጥል የሁሉም ኢትዮጵያ የስራ ሊሆን እንደሚገባም ተናግረዋል። እንደ ወይዘሮ ኬሪያ ገለጻም በቀጠናው ያለው መሰረታዊ ልዩነት ከባህር በር ጋር የተያዘ ጉዳይ ነው። ይህ ማለት ከተፈጥሮ ሀብት ፍትሐዊ ተጠቃሚነት ጋር የተገናኘ ነው። አንዳንዶቹ ሀገራትም ትንሽ የህዝብ ቁጥር ይዘው ትልቅ የባህር በር አላቸው። በአንጻሩ ኢትዮጵያ ከአንድ መቶ ሰላሳ ሚሊዮን በላይ ህዝብ ይዛ የባህር በር የላትም። ይህ ደግሞ በጣም ጎጂ ነው። የጥያቄ ከተመለሰ ከኢትዮጵያም አልፎ ለአካባቢው ጭምር የሚጠቅም በመሆኑም አዎንታዊ ምላሽ ሊያገኝ ይገባልም ብለዋል። ኢትዮጵያ የባህር በር ያጣችው በአጋጣሚ ሳይሆን በታሪካዊ ስህተት ነው ያሉት ወይዘሮ ኬሪያ ከዚህ ጋር ተያይዞ ጥያቄው ተገቢ ስለሆነ ከቀጠናው ሀገሮች ጋር አለመግባባት ሊኖር አይገባምን ብለዋል። ይህንን ጥያቄ ተከትሎ የአፍሪካ ቀንድ ሀገራት አለ በመግባባት ውስጥ ሊገባ አይገባም ሲባልም ጥያቄው ፍትሐዊና ተገቢ ከመሆን በተጨማሪ ለአካባቢው የጋራ ሰላምና ልማት ወሳኝ በመሆኑ በአዎንታዊ መቀበል ያስፈልጋል ሲሉም ገልጸዋል። በቀጠናው የጋራ እድገትና ሰላም እንዲሰፍን ኢትዮጵያ የባህር በር ማግኘት አለባት ያሉት ወይዘሮ ኬሪያ የኢትዮጵያ የባህር በር ጥያቄ ከተመለሰ ለራሷ ብቻ ሳይሆን በአካባቢው የተረጋጋ ኢኮኖሚ፣ ሰላምና ደህንነት እንዲሰፍን አጋሽ ነው ብለዋል። ማንንም ሳይጎዳ በቀጠናው ሀገራትም ኢኮኖሚያዊ መነቃቃትን ከመፍጠሩ በተጨማሪም ከነዚህ ሀገሮች መካከል ሰላምና ወንድማማችነትን እንዲጠናከር ያደርጋል። በመሆኑም የባህር በር ባለቤትነትን ኢትዮጵያ ብቻ ሳይሆን ሌሎችም ሀገራትም ጭምር ተጠቃሚ ስለሚያደርግ አዎንታዊ ምላሽን ሊያገኝ ይገባል ሲሉም አክለዋል። ስለ ህወሃት እና ስለ ኤርትራ ጥምረት ያነሳው የነጌታቸው ረዳ ቡድን በመግለጫው ስለ ጉዳዩ አስታውቋል። በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነት የለውም ያለው ፓርቲው ከ2015 ጀምሮ ተፈናቃዮች ወደ ቀያቸው ለመመለስ የተደረገውን እንቅስቃሴ ያደናቀፈው ኋላ ቀሩ ቡድን ነው ሲልም የነ ዶክተር ደብረ ጽዮንም ቡድንም ገልጿል። የፌዴራል መንግስት ከፖለቲካ ፓርቲዎች ምዝገባ የሰረዘውን የህወሃት ቡድን የሚያካሄደውን ፖለቲካዊ እንቅስቃሴ ህግና ስርዓት ማስያዝ ይገባዋል ሲል የገለጸው የነ ጌታቸው ረዳ ቡድን በመግለጫው ላይ በርካታ ሀሳቦችን አካቷል። ስምረት ፓርቲ በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነትም የለውም ሲል አስታውቋል። በነ ሚኒስተር አቶ ጌታቸው ረዳ የሚመራው ዴሞክራሲያዊ ስምሪት ትግራይ ፓርቲ ይህንን ያለው በትግራይ ደረጃ ለ37ተኛ ጊዜ የተከበረውን የሰማዕትነትን ቀን በማስመልከት ባወጣው ድርጅታዊ መግለጫ ነው። ፓርቲው በመግለጫው ከግንቦት 2015 ዓ ም ጀምሮ ተፈናቃዮች ወደ ቀያቸው ለመመለስ የተደረገውን እንቅስቃሴ ያደናቀፈው ኋላ ቀሩ ቡድን ሲል የገለጸው በዶክተር ደብረጽዮን ገብረ ሚካኤል የሚመራውን ህወሀት ነውም ብለዋል። ቡድኑ ድርጅት ሳይደን የሚመለስ ተፈናቃይ የለም፣ የጊዜያዊ አስተዳደር አመራሮች የትግራይ መሬት ሸጠዋል የሚሉና ሌሎች በሬወለድ ወሬዎችም በማስፋፋት የፌዴራል መንግስትና ነባሩ ጊዜ አስተዳደር ከግንቦት 2015 ዓ ምት ጀምረው የያዙትን እቅድ ሙሉ በሙሉ እንዲደናቀፍም አድርጓል ሲልም ስምረት ፓርቲ ህወሀትን ከሷል። ስምረት ፓርቲ ቡድኑ ተፈናቃዮች ወደ ቀያቸው መመለስ ይቅርና ህወሀትን ከኢትዮጵያ የፖለቲካ ፓርቲዎች እንቅስቃሴ መሰረዝ መታደግ ያልቻለ አቅመቢስ እና መሰሪ ሲልም የእነ ዶክተር ደብረ ጽዮንን ገብረ ሚካኤልን ቡድን አጣጥሎታል። ስምረት ህገ ወጥ ቡድን በቅርቡ የህዝብ ድጋፍ አለኝ በማለትም በተፈናቃዮች ስም ያካሄደው ሰላማዊ ሰልፍ የተለመደው ማጭበርበርና ማታለያ እንደሆነ ህዝቡ በሚገባ ሊገነዘበው ይገባልም ሲልም አጣጥሎታል። ኋላ ቀሩ ቡድን ያለፈው ስህተት አልበቃ ብሎት አሁንም ሌላ የፖለቲካ ክህደት እየፈጸመ ይገኛል፣ ያለው ፓርቲው የትግራይ መሬት በወረራ ከተያዘ የኤርትራ መንግስት የጀመረው ያልተቀደሰ ህገወጥ ግንኙነት ሌላ ዙር ግጭትና ጦርነት ከመቀስቀስ ያለፈ ውጤት እንደሌለው ሳይታለም የተፈታ ነው ብሏል። ኋላ ቀሩ ቡድን ከኤርትራ መንግስት ጋር የጀመረውን ህገወጥ ግንኙነት እንዲቆም የፌዴራል መንግስት የሚገባውን ኃላፊነት እንዲወጣ የጠየቀው ስምረት በሀገራዊ ህጎች ከማንኛውም ፖለቲካዊ እንቅስቃሴ የተከለከለ ቡድን ከአፍራሽ ተግባሩ በማቆም ተጠያቂነትን ማረጋገጥ ይገባል ሲልም አክሏል። ስምረት ፓርቲ የትግራይ መሰረታዊ ችግሮች እንዲፈቱና የፕሪቶሪያው የሰላም ስምምነት በሙሉነት እንዲተገበር ከፌዴራል መንግስትና ከዓለም አቀፉ ማህበረሰብ ተቀናይቶ እንደሚሰራ ማስታወቁን የመረጃ ምንጫችን ገልጿል። ወደ ቀጣይ መረጃችን ስናመራ የኦሮሞ ነጻነት ግንባር ኦነግ በአዲስ አበባ የሚገኘው ቢሮ በይፋ መክፈቱ ተሰምቷል። በመክፈቻው ስነስርዓት ወቅትም አቶ ዳውድ ኢብሳ ባደረጉት ንግግር ይህ ቤት የኦሮሞ ሙራን የሚወያዩበትና የሚመክሩበት ቤት ይሆናልን ብለዋል። በጉለሌ የሚገኘው ይህ የኦነግ ቢሮ የተከፈተው ከአምስት ዓመታትም በኋላ ነው። ወደ ቀጣይ መረጃችን ስናመራ ብዙ አማራጮች በእጃችን አለ ሊሆን አይችልም ስትል ኢራን አስታወቀች። አሜሪካ ኢራን ሰርጡን ብትዘጋ መጥፊያዋ ይሆናል ስትልም አስጠንቅቃለች። ሀገራቱ የለየለት ጦርነት ውስጥ እየገቡ ይገኛሉ። ኢራን የሆርሙዝ ሰርጥን ለመዝጋት የደህንነት ምክር ቤቱን ውሳኔ እየጠበቀች ነው። የዓለም ሀያ በመቶ የነዳጅ ምርት የሚቀርብበትን የሆርሙዝ ሰርጥ እንዲዘጋ የኢራን ፓርላማ ሲወስን የደህንነት ምክር ቤቱ የመጨረሻ ውሳኔ እየጠበቀ እንደሚገኝ የኢራን የዜና አገልግሎት ዘግቧል። ኢራን አሜሪካ ኢራን ላይ ጥቃት ከፈጸመች በኋላ የጦርነቱ ሂደት ወደ ሌላ አቅጣጫ እያመራ ሲሆን ስለ ሆርሙዝ ሰርጥ መዘጋትም የተጠየቁት የኢራን የውጭ ጉዳይ ሚኒስትርም ብዙ አማራጮች በእጃችን አለ ሊሆን እየችላልም ብለው መልሰዋል። የአያቶላ አሊ ካሚኒ ከፍተኛ አማካሪም ሀገራቸው በአሜሪካ ከተጠቃች በኋላ ኢራን ሰርጡን መዝጋት እንዳለባትና የአሜሪካን መርከብ ማጥቃት እንዳለ እንዳለባትም ሲገልጹም ነበር። የምክር ቤቱ ውሳኔ የዓለምን ኢኮኖሚ በተለየ ሁኔታ የነዳጅ ዋጋን ሊያሻቅብ የሚችል ሲሆን የሚሰጠው ውሳኔም ይጠበቃል። ከዚሁ ጋር በተያያዘ የአሜሪካ ምክትል ፕሬዚደንት ጄሪቫንስም የኢራን የሆርሙዝ ሰርጥን መዝጋት መጥፊያዋ እንደሚሆንም ገልጸዋል። ቫይንስ ሀገራቸው አሜሪካ ወደ ጦርነት ውስጥ የገባችው ከኢራን ጋር ሳይሆን ከኒውክለር ፕሮግራሟ ጋር እንደሆነም ተናግረዋል። በመቶ ፐርሰንት በመተማመን የአሜሪካ ጥቃት የኢራንን የኒውክለር ጣቢያዎች አጥፍቷል ወይ በሚል ተጠይቀው ወደ እንደዚህ አይነት ነት መረጃ መግባት አልፈልግም። የአሜሪካ የምሽቱ ጥቃት ግን የኢራንን ኒውክሌር የመታጠቅ አቅም በእጅጉ አዘግይቶታል ሲሉም መልሰዋል። ጥቃቱን ተከትሎ ኢራን በሆርሙዝ ሰርጽ አካባቢ ያለውን የመርከብ እንቅስቃሴ ልትረብሽ ትችላለች በሚልም የተጠየቁት ጂዴቫንስም እሱ ለኢራን መጥፊያዋ ይሆናል ሲሉ መልሰዋል። በኢራን አማካኝነት ሆርሙዝ ቢረበሽ የሚፈጠረው ነገር በርካቶችን እያሰጋ ይገኛል። ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤምሬት፣ ኩዌት፣ ኢራቅ፣ ኳታር አብዛኛውን የነዳጅና የተፈጥሮ ምርታቸውን ወደ ውጭ ሰዎች የሚልኩት በሆርሙዝ ሰርጥ በኩል ነው። ነዳጅ ላኪዎች የሚጠቀሙበት ሰርጥ ስለሆነ የነዳጅ እጥረት ይከሰታል፤ በመሆኑም ዋጋው እጅግ ይወደዳል። ብዙ ሀገራትም በዚሁ ሰርጥ በሚመጣው ነዳጅ ነው ኢኮኖሚያቸው የሚንቀሳቀሰው። በመሆኑም ሰርጥ ቢረበሽ ከፍተኛ የኢኮኖሚ ቀውስ ይፈጠራል። የተለያዩ ሸቀጦችም፣ የኢንዱስትሪ እቃዎች፣ ምርቶች በመርከብ በዚህ ሰርጥ ያልፋሉ። የሰርጥ ቢረበሽ የሎጂስቲክስ ስራዎች ችግር ይገጥማቸዋል። የዓለም የንግድ ስርዓት ላይም ትልቅ ችግር ይፈጠራል። ዋጋም እጅግ ይወደዳል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።